እኔ አንዳንድ ሰዎች ዛሬን ብቻ የሚያስቡ ነገን የማያስቡ አሉ። ስለ ራሳቸው የማያውቁ አሉ። ለምሳሌ አንዷ ስነ መግባር ነች። ስነ መግባር ደርሶኛል። ያንቺ ማለት ነው፣ ያንቺ ሚስጥርሽ ደርሶኛል። ሶ ከነመረጃ ነው የማወራው። በነገራችን ላይ እኔ እኮ ያለ አንድ ምክንያት እንደዚህ እንትን አላልሽም። ያዙ ይልቀቁኛ አላልሽም። የሆነ በምክንያት ነው። እንደምታፈቅሪውም እርግጠኛ ነበርኩ። ቀብራራውን እንደምታፈቅሪው እርግጠኛም ነበርኩ ማለት ነው። ስሚ ስነ ምግባር እኮ ብሩክን ታፈቅረዋለች ለዛ ነው የምሰድብሽ የሚል ነገርም ደርሶኛል። ሌላው ነገር ደግሞ በግድ ስጦታ እንደምሳጭ ሁላ ደርሶኛል ማለት ነው። አንቺ ሰው እኮ ማለት ነው ይጸልያል። አሁን እኔ እጸልያለሁ። እንደ ውዶቼ ሰላም ሳላችሁ፣ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ኒቻና ዘገዛ የተሰላማችሁ ይዛለኝ በያላችሁበት። ሰው ይጸልያል። ምን ብሎ ነው የሚጸልየው? አሁን እኔ የምጸልየው ፈጣሪ ከግርድና አውጣኝ እላለሁኝ። ከግርድና አውጣኝ በቃ፣ የራሴን እንጀራ ስጠኝ፣ ይሄ የሰው ቤት ግርድና በቃኝ ብዬ ነው የምጸልየው እኔ ሁልጊዜ ግርድና አስባችሁታል አገር ልትገቡት ታስቡና የሆነ ሳንቲም ሲቀራ ሲጎላችሁ አንድ ወር ድረስ ብላችሁ ትቀጥላላችሁ። ይቺ እከካም ማለት ነው ገንዘቧን እየሰራች በዝም በዝም በዝም በዝም የምትረጭ ለራሷ አማታቅ እከክ፣ እኔን ዲስሪስፔክት ልታደረግ አትችልም። ልታደረግ አትችልም። በግድ ስጦታ ብዙ ነገር ነው የሰሞትኝ ከሀይሚ ራሱ ልታለያይ ብዙ ጉርጓ ስቆፍር እንደነበረ ብዙ ነገር ነው። እኔ በስልክ ማታ ሰዋራ የነበረው የሆነ ቦታ ማለት ነው። እኔን ማሸማቀቅ፣ እኔን መሳደብ ወይም የኔን ፎቶ መዘቅዘቅ ማንኛሽም አትችይም። ምክንያቱም እኔ በጣም እግሬ ረጅም ነው። እግሬ ረጅም ነው። ወሬ ነጋሪ ሳልጠይቃቸው መጥተው ነው የሚነግሩኝ ማለት ነው ስለ እናንተ። ይሄ ቡቡዬ የምትሉት ስለምትወዱት እንደ ወንድማችሁ ስለምታዩት አይደለም። አስረግጭ ነግራችኋለሁ። ስለምታፈቅሮት ነው ስለምታፈቅሩት ነው። ብሩኬ ደግሞ እናንተን ቸክ አያደረጋችሁም። ለምን ይሄ የአምስት ብር የስድስት ብር ስጦታ ይቅርና ማለት ነው ህይወትሽን ብትሰጪው ብሩኬ ቸክ አያደረግሽም። ከልዕልቷ ከልዕልቷና ከልዕቷ ውጭ ማንንም አይፈልግም ብሩኬ። ምን ሆነሽ ነው? እኔ እናንቺ እኮ ድስታጣቢ እኮ ነን። እኔ እናንች እኮ ከኩሽና ሳንወጣ እዛው ኩሽና ስንርመጠመጥ የምንውልነን። ራስሽን እንዴት ነው የምታዩ? እሱ እኮ እዛ ጋር ከብዙ ቆነጃጅቶች ጋራ ማግኘት ይችላል። ብዙ ቆነጃጅቶች ማለት ነው። ከሀይኒ በላይ ደግሞ ቆንጆ የለም ለኔ ማለት ነው። ከሀይኒ በላይ እንቁ የለም፣ ከሀይኒ በላይ የሴት ወይዘሮ የለም ለኔ ማለት ነው። ስለዚህ ሌላው ነገር ደግሞ አስረግጭ የምነግርሽ ነገር ፍቅር በገንዘብ አይገዛም። በጀመሪያ የራስሽን ህይወት ኑሪ፣ ገንዘብሽን ያዥ፣ ገንዘብሽን እዝህና እዝህ እንትን እያልሽ ብዙ ነገርን የሰሙልሽ አንቺን የልትሳደቢ አንዷ ደግሞ ምን አለች? እኛ እኮ ዝምተኛ ነን፣ መናገር አንፈልግም። እንዲያውም ቡቡዬን ነካሽው፣ ቡቡዬን ስነ ነካሽው፣ በጣም ተመሳ። ጨጓራሽ ገና ይላጣል፣ ጨጓራሽ ይላጣል። ቡቡዬን ከኔ በላይ የሚወደው የሚያከብረው ሰው አለ? እንዲህ ሲጀመር ፎከታሞች፣ አስመሳዮች! እናንተማ አስመሳዮች ናችሁ፣ አስመሳዮች ናችሁ። ቡሩኬን ከኔ በላይ የሚያከብረው ሰው የለም። እኔ የአማችነት ክብር የአማችነት ወቀሳ ነው የምወቅሰው። ስወቅሰው የአማችነት ወቀሳ እንደዛ ነገር ክብር የምሰጠው በዛው በወቀሰው ልክ ነው ማለት ነው። ስለ መግባር አንቺ ፍልጥ ጸልይ፣ ፈጣሪ ከግርድና አውጣኝ በይ። እኔ እንደምጸልየው አውጣኝ ከግርድና ብዬ ነው የፈጣሪ የምለም ነው። እስከ መቼ ግርድና ያስጠላል እኮ የራስን መኖር የራስን ህይወት መኖር ለራሴ ሰዓቱ ኖሬ አንቺ እኔን ዝቅ ልታረየኝ። እኔ እኔ በጣም ፕላን ያለኝ ሰው ነኝ፣ በፕላን ነው የምንቀሳቀሰው ማለት ነው። እንደ አንቺ ለመወደድ የሆነ የሆነ ነገር ላይ ገንዘቤን እንበስት እማደርግ አይደለኝም። በጣም ይቅርታ፣ ገንዘቤን ለምን ለምን ወጪ እንደማደርግ ራሱን የጠንቅቅ የማቅ ነኝ። በዚህ ራሱ እንለያያለን፣ እኔና አንቺ በዚህ እንለያያለን። አንቺ ፍልጥነሽ እኔ እሻላለሁ ከአንቺ ሲጀመር እኔ እኔ ነኝ ከአንቺ ጋር ላወዳድርሽ፣ ራሱ ላወዳድር ራሱ አልችልም። ራሴን ገና አቃጥልሻለሁ። ትቃጠ ያለሽ ምንም አታመጭም። የብሩኬ አፍቃሪ ነሽ ታውቋል። ከዛሬ ጀምሮ አቃጥልሽ አለሁኝ። ትቃጠ ያለሽ ልእልቷ እያለች አንቺ አፍቅረሽ ከሱ ጋር ልትኖሪ ማለት ነው። አንቺ ገና አገኘዋለሁ እያልሽ እድሜሽን ጨርሽ ቸክ አያረግሽም፣ አይፈልግሽም። አረ ያቅሽም ራሱ ማነሻ አንቺ በግድ እኮ ለመታወቅ እኮ ነው። አንዳንድ ነገር እንትን የምትይው ራሱ ሰምተናል። እኔ ማለት ነው ለብሩኬ ክብር ስላለኝ ነው እንጂ ለብሩኬ ክብር ባይኖረ ይኖሮ ብዙ ማውራት የምፈልጋቸው ነገሮች ነበሩ። ከዚህ በፊት ምን እንዳደረግሽ ማለት ነው። ምን በግድ ይሄ ለአንተ ነው ብለሽ እንዳደረግሽ እናውቃለን። ከዚህም በፊት ሰምቼልሻለሁ ማለት ነው። ቅናያም ምንም አታመጭም። አንቺ እኮ ከሀይሚ ለይታሽ ማለት ነው፣ ለብሩኬ ይሄ እንትን ምላም ነገር ብለሽ ብሩኬና ሀይሚ የሆነ ድራማ ላይ በነበሩበት ሰዓት የላክሽለትን ነገር አቃለሁኝ፣ ግን ለብሩኬ ክብር አለኝ። ገብቶሻል? ከእናንተ ምንም ነገር አይፈልግም። ምን አቶ ብሩኬ ሲጀመር፣ ምን አቶ አንቺ በግድ ለመወደድ አደለ ለገና አገባዋለሁ ምናምን ብለሽ ማለት ነው። ላማለኝ በሰማይ ወተቷን የማ ላይ ቼክ አያረግሽም። ሲጀመር ሃይሚን አትወጃትም። ሰብስክራይብ ያደረግሻት እኮ እኔና ለሄኛዋ አው አውጥተንብሽ ነው ጉድሽን። ሰብስክራይብ ሳታረግ ያቀርተሽ ሃይሚን ማለት ነው። ብሩክና ሃይሚ ድራማ ላይ በነበሩበት ሰዓት ሀይሚን ሰብስክራይብ አላደረገቻትም እዩ ምናምን ብለን ፖስተን ሼም ይዞሽ። ከዛ ደግሞ ብሩኬን እና ሃይሚ አንድነን ብሎ በተናገረ ሰዓት ያኔ ሼም ይዞሽ፣ ለብሩክ ስትይ ነው ሰብስክራይብ ያረግሻት እንጂ ሀይ ምን አንቺ ራሱ እኮ አትወጃትም። ቅናዣም። ነጭ ነጭ የሚናገር ሰው አይወደድም፣ ሲጀመር ነጭ ነጩን የሚ አሁን እኔ እውነቱን ስለማወራባችሁ አትወዱኝም። ጭራሽ ማየት ራሱ አትፈልጉም እኔን። ማለት የምትፈልጉት ይሄ እያለባበሰ ከላይ ከላይ ከላይ አስመሳይ፣ ይሄ የሰብስክራይብ ጥማት ያለበትን አስመሳዩን ነው የምትወዱት። እኔ ምንም አይመስለኝም። እኔ አላስመስልም። እኔ እናቴ ማለት ነው እንዳትዋሺ ልጄ፣ ልጄ እንዳትዋሺ፣ የትም ቦታ ስትሄጂ እውነቱን ተናገሪ፣ እውነቱን ተናገሪ። አዎ ፈጣሪ ያይዝሻል፣ እኔ ባላሽ ፈጣሪ ያይሻል ብላኛለች የወለደችኝ እናቴ ማለት ነው። እና እንደዛ ብላ ነው ያሳደገችኝ። ውሸት ከዋሽሁኝ ጭኔ ስር ገብታ ነበር እናቴ ምዝልክ የምታደርገኝ። ሶ ማስመሰል አይመቸኝም እኔ፣ እረዱኝ ማስመሰል አይመቸኝም።